ከተሰማባት በኋላ የልሳ ጠፋለው ብላ እንግዲህ ብዙ ነገር እንትን ስትል እንግዲህ የልውል ሰዎች እንግዲህ እሷን ደግሞ ያው ነብሰ ጥሩም ስለሆነች ራሷ ላይ የሆነ ነገር እንዳታደርግ በማለት የእሷን ጤንነቷን እንትን በሚሉላት እንግዲህ ልውል አጎቷን እየፈለገ እንደሆነ እየሰ- ታውቃለች እሷ ራሱ ይመስለኛል ያለበትን የአጎቷ ያለበት ቦታ የምታውቂ ይመስለኛል። ምክንያቱም የእሷ ሰዎች ናቸው አጎቷን ያገቱት። እሷ ግን ያንን ሁሉ ትታ እንግዲህ የፍሬም የተባለው ይሄ ከጀርባ ያሉት ከነሱ ጋር አብራ ልዑልን አሳልፋ ለመስጠት በጣም ምን አይነት አረመኔና ጨካኝ ሴት እንደሆነች በዚህ ቪዲዮ ያየሁበት ትንትን ነው። ልዑል በመልካምነቱ ጎኑ እንግዲህ እሷን ቀርቦ ለማጽናናት ብዙ ነገር እናቱ ባለፈው ልታስታርቃቸው ካለችበት ቀን ጀምሮ ልዑል ደግሞ ዓይንሽን እንዳላይሽ ካላት ጀምሮ ልዑልን የሆነ ነገር ችግር ውስጥ ለማስከተት እንግዲህ ይች ልጅ ቆርጣ የተነሳች ናት ማለት ነው። በመጀመሪያም እሷን ወደው ሳይሆን መታ ይቅርታ ያርግልኝ ያለችው ከእነዛኞቹ ጋር እንግዲህ ልዑልን የሆነ ነገር ችግር ውስጥ ለማስገባት ሆን ብለው ያቀዱት እቅድ ነበር። ልዑል ደግሞ በእነሱ እንትን አልገባላቸውም። አይንሽ እንዳላይሽ ሁለተኛ እዚህ ቤት እንዳትመጭም ሲላት እንግዲህ ሰምታችኋል እናንተም። በዛም የመጣ ይመስለኛል አሁን ላይ እሱ የሚከታተለውን አጎቷን እንዲያቆም ፍለጋ ይመስለኛል ለልዑል ሌላ አዲስ እንትን እየመጡለት ያሉት ልዑል ደግሞ እንግዲህ የልሳን የሚሰልል የሱ የሆነ ሰው የልዑል የሆነ ሰው እንግዲህ ለየልሳ ቀጥሮላት ነበር። ስትወጣ ስትገባ የሚከታተላት እንግዲህ ይች ልጅ ከነማን ጋር የሄደች እንደምትገናኝ ምናምን የልዑል ሰዎች እጅ ከፍንጅ ያዟት ማለት ነው። ምንድነው አሁን እውነቱ ከታወቅባት በኋላ ኤልሳ ሁሉንም ነገር ትታ ወደ አገር ልትጠፋ ምናምን ባለችበት ሰዓት እንግዲህ ልዑል ይህን ሁሉ ጉዳይ አቅም ነበረ። የልዑል አብረውት የሚሰሩ ጓደኞቹ ናቸው። ይህንን ሁሉ ነገር እንትን እያሉ ያሉት ልዑል ደግሞ አጎቷን ካለበት ችግር ለማውጣት እሱ ደፋ ቀና እያለ ነው። እሷ ደግሞ ከጀርባ ሌላ አዳዲስ ነገሮች እያመጣች ሌላ እንትን ችግር ልታስገባው ስትል እንግዲህ እውነት፣ አንዳንዴ መልካም ነገር ስትሰሩ ፈጣሪም እንደዚህ ነው ያግዛቸዋና ዛሬ የልዑል ትልቅ ትልቅ እንትን ነው ያወጡት እነዚህ ልጆች። የእውነት በአሁኑ በጣም አመሰግንኳቸው፣ በጣም በጣም ማለት ነው ዝም ብለው አትወይ የሆነ ነገር እንግዲህ አሁን የነሱ ሰዎች ታውቃላችሁ፣ የሆነ መረጃቸውን ሰው ከደረሰባቸው በብር ነው የሚደልሏቸው። እነዚህኞቹ ደግሞ የእውነት ልዑልን ሳይሸጡት፣ እውነት ትክክለኛ እንትኑን ልዑልን ከዚህ ጉድ እንዲወጣ እንዳይገባበት፣ ኤልሳ ለሱ እንደማትሆነው ከጀርባው ሌላ ነገር እየሰራች እንደሆነ እንግዲህ አንድ በአንድ ለልዑል ይህን ሁሉ ነገር ሲነግሩ ልዑል ማመን ነው ያቃተው። ኤልሳ ደግሞ ይሄን ልዑል ከሰማባት በኋላ እንግዲህ፣ እንደተለመደው ሶሪ፣ ትንሽ እንትን ይዞኛል፣ እንደተለመደው እሷም ደግሞ ለመጥፋት ምናምን ሞከረች። ያው እንግዲህ የፈረደበት እና ይሄ ሁሉ ጉድ እንግዲህ ልውላችን አልሰማ ይህን ነገር እኮ ከውዝ ጀርባ ሆና ምን አይነት ሴራ እያሴረችበት እንደሆነ እንግዲህ ይህን ሁሉ ነገር ይዞ ነው ልውል እንግዲህ ማለት፣ እኔ በመጀመሪያ የልሳም በመጀመሪያም እንደማልወዳ ነገር ያችኋለሁ። ለልውል ትልቅ ችግር ነው ያመጣችበት እንጂ ምንም ነገር ያተረፈችለት ነገር የለም። አንደኛ የልኡል እናት ምንም አያውቁም። ምስኪን በፊቱ በደግነት ስላዩት ነው ወደ እሷ እንዲመለስ ልኡልና ኤልሳን አንድ ላይ ለማድረግ እንትን የሚሉት ግን ልጅቷ አሁን እንደተቀየረች አላወቁም። በጣም እኔ ምን ብዬ ልግለጽላችሁ የእውነት ከባድ ነው። አንዳንዴ ሰዎች አጠገባችሁ ሁነው እናንተን ለመድከም እናንተን ለመውደቅ ምናምን የሚፈልጉ ሰዎች አሉና፣ አንደኛዋ ይህች ናት። እንግዳ ልዑልን እወደዋለሁ፣ አፈቅረዋለሁ፣ ሞትላለሁ እንደዛ ስትል የነበረች ሴት ዛሬ ዙራ ተገልብጣ ለልዑል እንደዚህ አይነት ነገር እያሰራች ያለችው ሞር ልዑል እየለፋ ያለው ለገዛ ጎቷ ነው። ቢገባት ቢገባት እሷ እንደ ሰው እኛ ብታስብ አጎቷ የት እንደሄደ ባልታወቀ ሁኔታ እሱን ከችግሩ ልክ እንደ አባቷ አባቷ ከምን አይነት ጉድጓድ ውስጥ እንዳወጣው አይታችኋል። አሁንም የገዛ አጎቷን ምን አይነት ችግር ውስጥ እንደገባ እሱን ለማርዳት ሲል እንጂ ምንም አይነት እንትን ኑሮበት አይደለም። ይቺ ልጅ ግን ምን አይነት እንትን እንደሆነች አላቅም። ምን አይነት ችግር ውስጥ እንደከተተችው አላቅም እንዴ? ሰው በገዛ እንትኑ አምናችሁት፣ በቀረባችሁት ሰው እንደዚህ አይነት ነገር አያድርስባችሁ፣ አያድርስ። ሲቀርብ ሲቀርብ ሲቀርብ፣ ካሁን ካሁን ሰው ትሆናለች እየተባለ እሷ መልካም ሰው መስላ፣ ግን ከጀርባ ሌላ ነገር። ሌላ አዲስ ሰው ሁነን የመጣችሁ ኤልሳ፣ አይ ብፊቷ፣ የልሳ አይደለች፣ በጣም ተቀይራለች። እኔ እንደውም ቅርታ አድርጉልኝ እና ነፍሰጡን የምትለው ሁሉ ውሸቷን ሁሉ እየመሰለኝ ነው። እናንተ ምንም ላምናት አልቻልኩም። ተጨባጭ ነገር የላትም ልጅቷ። ስንት ጊዜ እንደው የሰው ልጅ ስንት አፍ ነው ያለው? አንዴ ከተናገረ ያንን ተግባራዊ ማድረግ አለበታል። የዚች ልጅ ነገር ደግሞ ከጊዜ ጊዜ እየጨመረ እየጨመረ እየጨመረ ያልሆነ እየቀመጣጠረች ሌላ አያድርስባችሁ የእውነት አያድርስ። እንውም መፈራለት ለልኡል ነው። ሌላ ነገር ውስጥ እንዳትከተው እሱ ምስኪን ምንም አያውቅም። እንደምታዩት ነው። እሷ ችግር ውስጥ እንዳትገባ እያለን ለእሷ ይከላከላል። እሷ ደግሞ ከጀርባ ለእሱ ሌላ ነገር እያሰበችለን ያለችው እንግዲህ ዝም ብላችሁ እ አሁን ዛሬ የልኡል ሰዎች እሷን ተከታትለው ከነማንጋ ሄዳ መረጃ እንደምታቀብል ባይደርሱበት ኑሮ ልኡል ምንም የሚያውቀው ነገር የለም። በቃ አምኗት እንደ በፊቱ ኦሬዲ ልጇን በሰላም እንድትወልድ በቃ እሱ ከመልካምነቱ ከቅን ሀሳብነቱ ነው፣ እንደዚህ አይነት ለእሷ ጥሩ ነገር እያስብላት ያለው። ውሸትም ሊሆን ይችላል። እርግዝናውም ውሸት ሊሆን ይችላል። እሷ ፈጥራ እያወራች ሊሆን ይችላል። ሉል እንዳይርቃት የማድረግ እሱን ለመያዝ እየተጠቀመችበት ሊሆን ይችላል። እኔ የሆነ አላምናት ኤልሳ እንዲሆነች ኤልሳ እንደዚህ ቢባል አላም ነው፣ ምክንያቱም አሳማኝ ነገር የላትም ሰዎች ልቡ ልቅ ልቤ ውልቅ አረተውኝ እኔ እኔ በሷ ከአሁን ከአሁን ልውልን ምን ታደርገው ይሆን አሁን ከአሁን ምን ታስዝ ይሆን ምን ምን ታመጣበት ይሆን ነው እንጂ ማስበው እሷ ግን ምንም አይነት ደንታ የሚባል ነገር የላትም ልጅቷ የሆነ የደነዘዘ እንትን ነው ያላት በቃ እኔ አሁን እናንተ እንደ ተመልካች ዝም ብላችሁ ስታያት፣ የልሳ ዛሬ ያወራችሁ ነገ አትደክመው። አሁን እነዚህ ሰዎች ልዑል ለሷ ሰው ቀጥሮ ሰላይ፣ ከምትወጣበት ስትገባ የሚከታተል ሰው እንትን በሌላት ኑሮ ይህን ሁሉ ጉድ ማንም ሰው አያውቅም ነበር። አሁን ይህ ነገር ከታወቀበት በኋላ ደግሞ ጠፍታ ያልሆነ ነገር ልዑልን ሌላ ችግር ውስጥ ለማስገባት እንግዲህ ልዑል ካወቀ ሁሉንም ነገር እኔ እዚህ ሀገር መቀመጥ አልፈልግም፣ ማስፈራሪያ ነው ይሄ ራሱ ማስፈራሪያ ነው። ቆርጣ እኮ ብትሄድ ጥሩ ነው። ልዑል ራሱ ያርፋል። ማንም ሊለምናት አይችልም። ግን እሷ አትሄድም። ችግሩ እሷ አትሄድም። ሆን ብላ ልዑልን ለመያዝ ነው እንደዚህ እየተጠቀመችበት ያለችው። እኔ እኔ ቅርታ አድርጉልኝና ተመልካቾች፣ ባለፈውም ነግሬያችኋለሁ የልሳ ጉዳይ አልቅም። የልሳ በየጊዜው አዳዲስ ነገር ነው የምታመጣው። እሷን ከነጭራሹ ከልዑል ሕይወት ካልወጣች በስተቀር ልጁ እረፍት አያገኝ። በቃ ዓላማዋ የእሷ ራሱ ከዛኛው ሰውዬ ጋር ልዑልን ወጥመድ ውስጥ አስገብታ በቃ አንድ እና አንድ የአባቷን ንብረት ለእነዚያኞቹ መስጠት ይመስለኛል። አሁን ላይ ለአባቷ ደንታ የላትም። ለአባቷ ባለፈው ምን እንዳለችው አይታችኋላ ምርጫ ሲመረጥ ምረጭ ሲላት ከኔና ከሱ የመረጠችው እሱ የፍሬምን ነው? ለአባቷ ምንም አይነት ቅንጣት ታክል እና ከእንደዚህ አይነት ሰው ልዑል ልዑል፣ እኔ አንዳንዴ ልዑል በጣም እያናደደኝ ነው። ለምንድን ነው የእሷን ጉዳይ ዘግቶ የራሱን አዲስ ህይወት የማይመሰርተው? በሱ ዙሪያ ስንት ጊዜ እኔ ጉሮሮችን ደረቀ። እውነቱ ነው ሰውየው ወጥመዴ ብጥሳሌ ያለው በኤልሳ ጉዳይ ወጥመዴ ወጥመድ ነው። ወጥመ ምንድን ነው የሚባለው? ወጥመድ ወጥመዴ። ውይ አማርኛው ተደብላለቀብኝ። እኔ በጣም በጣም በጣም እስካሁን ብዙ ነገሮች እያየን ነው። የአሁኑ ደግሞ የኤልሳ ጉዳይ ትንሽ ከምንም ኛውም ወጣ ያለ፣ ለምንም ነገር ማታስብ፣ የአባቷ ነገር ማሳስባት፣ የእናቷ ነገር ማሳስባት አንድ እናት በፊት ለምስኪን የምታዝን ለተቸገሩ በጣም ብዙ ነገር የምትረዳ ልጅ፣ አሁን እንደ ያ ሁሉ እንትኗ ቀርቶ ተቀያይራ ከነዚህኞቹ ጋር ከዋለች በኋላ ሁሉ ነገሯ በቃ አስተሳሰቧ፣ ምኗ፣ ምኗ ለሰው ልጅ የራሱ ጉዳይ በቃ፣ በፈለገበት ሂድ፣ በፈለገበት ይግባ። እንደዚህ አይነት አስተሳሰብ ነው ያላት አሁን ሄድሳለች። በመሀል ደግሞ ልዑል ነው እየተጎዳ ያለው። ወይ እሷን ጉዳይ መዝጋት አለበት፣ ያለዛ በየጊዜው የእሷን ሽሩሩሩሩ እየሰማ እሱ መሰቃየት የለበት። የራሷ ጉዳይ ነው። ማርም ሲበዛ ይመራል። አንዳንዴ እውነት የእሷ ነገር ሰልችቶናል በቃ። እስካሁን ድረስ በሄደችበት አለሳካላት ሲል አሁን ደግሞ ድውልን ያልሆነ ነገር ውስጥ ለማስገባት እኔ እኔ ምን ብዬ እንደማወራችሁ አላውቅም። ተመልካቾች በእኔ ቦታ ብትሆኑ ኤልሳን ምን እንደምታደርጓት አላውቅም። ልጅቷ ምን እንዳትነኳት አላውቅም ብቻ ቀይር አድርገዋታል። አረመኔ የሆነ ጨካኝ ሰው እንድትሆን አድርገዋታል። እኔ ምንም አለ ምንም ከልኡል ሕይወት ከወጣች በኋላ የራሷ ጉዳይ ነው። እንደፈለገች ትሄድ፣ እንደፈለገች ትበል። አሁን ልኡልን ሌላ ነገር ውስጥ ሳትከተው እሷ ብቻ እንደፈለገች ትውል በቃ። እኔ ምንም ነገር ማለት አልፈልግም። ለማንኛውም ጋዜጣ የዛሬ ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ ሽር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምን ነገር የደረስ ለመደረስ ሰንብቱ እያልኩኝ ወዳችኋለሁ፣ ክብራችኋለሁ። ላይክ አድርጉ። ባይ ባይ።